አባይ አትበለኝ፣ እኔ እንደዚህ አይነት ቂል የሆነ ልጅ የለኝም። አባይ አትበለኝ፣ እኔ ቂል አይደለሁም። ቂል ነህ፣ ቂል። በአንተ ምክንያት ሽባ ሁኚ የባቀኩት ይበቃኛል። ከዚህ በኋላ በአንተ እንዝላልነት ምንም መሆን አልፈልግም። ምንም አትሆንም። ኧረ ትዝ ይልሃል? ትውጥ ስትነግርህ ዓይንህ ታውሮ ልታባራት የነበረው ትዝ ይልሃል? ዓይኔ በእንባ ተውጦ ሳትረዳኝ ስትቀር ትዝ ይልሃል?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 ላይክ እና ሸር ሰብስክራይብ እያደረጋችሁ ኤልሲን ለምትቀላቀሉ ውድ እና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ። የነበራችሁትም ላይክ እያደረጋችሁ ኮሜንት እያደረጋችሁ ስለምታበረታቱ ከልብ ከልብ እያመሰገሙ፣ ዛሬ ይዤላችሁ የመጣሁት ትሁትን ክፍል ሰላሳ ሰባትን ነው ማለት ነው። እና እንግዲህ እየተከታተላችሁኝ ወደ ቪዲዮ አባዬ አባዬ አትበለኝ ያስከተልካቸው በዚህ የምትቀጥሉ ከሆነ አንተም ያስከተልካቸው ቤቴ ለቃችሁ እንድትወጡልኝ እፈልጋለሁ አለና አባብዬ እኔ ፍቃ አባብዬ እኔ ፎንቃ አባብዬ አባብዬ፣ በጣም የምወዳቸው ሰዎች አስጠነቀቁ። እኔ እኮ ልጅ ነኝ፣ ምን ነው ሌላ ልጅ አለህ የምታወርሰው? ስሞት ትወርሰዋለህ ስሞት ትወርሰዋለህ ይላል አባብዬ እኔ ፎንቃ አባብዬ በጣም ነው የምወደው በነገራችን ላይ የምወድህ

እየፈራህ ነው እንዲህ አባዬ። በጅብ ተከብቤ ያለ ስጋት ልኑር? እንደዛ ነው የምታስበው? እሽ በቃ አባዬ ተረጋጋ፣ ተረጋጋ አባዬ ራስ ተረጋጋ። በጣም እየተንቀለቀልክ ነው፣ ራስ ተረጋጋ። ይህ ልና አባዬ ተናዱ። ተናዶ ወጥቶ ይሄዳል ማለት ነው። ካሌብ አባዬን በጣም አናደደው። ለምንድን ነው ግን ካሌብ አባዬን የማይሰማው? ብዙ መጥፎ ነገሮች እየተከሰቱ ነው። ስለዚህ ካሌብ ከአባዬ ጋር ሊያድም ይገባል እንጂ በዚህ ደረጃ አባዬን ሊያበሳጨው አይገባም ብዬ አስባለሁ። ጋይስ ሰዎችዬ፣ ቤቴን እያያችሁ ሰላም ነው። ዳኒ ይው ልሽ ጤና እየተጫወቱብን ነው። ምልሽ እየተጫወቱብን ነው። አታስብ፣ እኛም ከነሱ በላይ በደንብ እንጫወትባቸዋለሁ። ቆይ መቼ? አሁኑ ነዋ፣ አሁኑ ነው፣ እንጫወትባቸዋለን አሁንም ቢሆን ቲና ተንኮል ለመስራት ወደኋላ አላለችም። እፍረት የሚባል ነገር ከአእምሮዋ ጭራሽ ሆኑን ጠፍቷል። ለምን እንደሆነ በዚህ ደረጃ ክፋትን የጠመመችው ግን አላወቀችም። እነሱ ይቅርታ እየጠየቁ ወይም ደግሞ ይቅርታ እያስጠየቁ እየተበቀሏቸው እንደሆነ አሁንም እየገባት አይደለም። ኤውልሽ የአንቺ ፉከረ አያልቅም። እኔ ደግሞ በዚህ መሀል ችግር ውስጥ መግባት አልፈልግም። መቼም መቼም ቢሆን ችግር ውስጥ መግባት አልፈልግም። ዳኒ ሀቱ እኔ ትህትና ማደራ ፋብኝኔ እኮ ስለመጣላት አባዬ ስለምታስቀይ በቢበታው ለመጣላት አታስብ። አሁን በቅርቡ ነገሮችን አስተካክላለሁ። እውልሽ አሁን አይዞህ ሳይሆን በዚህ ሰዓት ገንዘብ ነው የሚያስፈልገኝ፣ ገንዘብ ገንዘብ ነው የሚያስፈልገኝ አላት። እሺ አላችሁ። ግን እኮ አስጠልታሃለሽ ለምንድ ነው የምታወራት? ላስታውሰህ ብዬነው ነው እንደጠላሃት። እንደምንም ብለሽ ገንዘቡን በጊዜ ተቀበዩ እሺ። ግን ደናነ ምንም ደና አይደለሁም። ለጊዜው ደና አይደለሁም። ይላታል ማለት ነው። ዳኒ በጣም ተበሳጭቶ ለቲና እየጨሆነው እያስረዳት ያለው ምክንያቱም ዳኒ በጣም ችግር ውስጥ እንደገቡ እየተሰማው ነው። እንደሚወድቁና ክፉ ነገር እንዳሰቡበት በደንብ አድርጎ አውቋል ማለት ነው። አው በደንብ አውቋል። አሁን ደግሞ አባቢና ትህትን እንዲያገባ እየለመኑት ነው ማለት ነው። እየጠየቃቸው ነው ማለት ነው እና በዚህ ደረጃ በጣም ችግር ውስጥ እየገቡና በጣም እየወደቁ እንደሆነ ዳኒ እየተሰማው ነው ማለት ነው። ቤተሰቦችዬ፣ እሺ ተናገር። ቆይ ብትና ምን ኖረጋገሩ ምን ይጠቅማል? እና ምንም ነገር እንደሆንክ ማወቅ የለብኝም ትለዋለች ማለት ነው። ቴና ለዳኒ ሆይ እንዴት አይጠቅመኝም አይረዳኝም አትረዳኝም፣ ብልህ ነው የምታስበው። ብትረዲ ምን ታመጫለሽ? ምንም አታደርጊልኝም ብትረዲኝ። እኔ ግን ችግር ውስጥ እንዳለሁ እየተሰማኝ ነው ይላታል ማለት ነው። ዳኒ እውነት ነው፣ ምክንያቱም ዳኒ በጣም የሚወዳት ኤደንም ቤት ቀይራ አላውቅህም ብለዋለች ማለት ነው። ቤትም ደግሞ በጣም ሰላም እየሰጡት አይደለም። ትህቱም ተቀይራበታለች፣ እንዲሁም ደግሞ አባቢም ደግሞ እያሳሳቀ ልክ ልኩን እየነገረው ነው ማለት ነው። አባቢን መወዳቸው ለዛ ነው። በጣም ነው መወዳቸው፣ ማፈቅራቸው ውላ ማለት ይቻላል። እኔ አንዳንድ ጊዜ ለምን እንደሆነ እኔ የምናገረው ነገር ለሰዎች እውነት መስሎ አይታያቸውም ግን እኔ በጣም ነው አባቢን ማፈቅራቸው። እንድትረጂ እንግዲህ የሆነስ ምርዳት ትለዋለች። እንግዲህ የሆነስ እንድትረጂ ካሰብሽ ጠቀም ያለ ገንዘብ ተቀበዩ፣ በዳብ ቶሎ ብለሽ ጠቀም ያለ ገንዘብ ተቀበዩ እና እርጅ ይላታል ማለት ነው። አይሰጠኝም፣ እንደምን ብለሽ ተቀበዩ፣ ባይሆን እኔ ያሰብኩት ነገር አለ ትለዋለች ማለት ነው። አሁንም ቲና በጣም ተንኮሏ እንደቀጠለ ነው። ምን ልታደርግ እንዳሰበች ባናቅም እሱ ማሰብሽ ምን ይጠቅመኛል? ተው በቃ እኔ አደርገዋለሁ ትለዋለች። አባዬ እሱንም ተረዳው ትለዋለች ትሁት ማለት ነው። ምን ልረዳው ትሁት ይላታል ማለት ነው። አባቢ እኛ ፈቃድ ያላወቀ ልጅ ተደብቆ ስለሰማ ደስ ሊለው ይገባል ይላታል ማለት ነው። እሱም እኮ ስለጨነቀው ነው አባቤ ትለዋለች። እይህ ሀገሩን ሁሉ እያበላሹ መጨነቅ አለ እንዴ? ይላል አባቢ። እውነት ነው፣ ነገሮችን ሁሉ እያበላሹ መጨነቅ አያስፈልግም። አባቢ የሚለውን ነገር መስማት ግን ግድ ነው። እሱ ልክ ነህ አባቢ፣ ግን እኮ እሱ ልጅህ ነው። ሌላ ነው ጠላታችሁ ትለዋለሽ። ሊልቅስ ትሁቴ፣ አንድ ነገር ላማከርሽ ነበር ይላታል። እሺ አባቢ ማክረኝ ምንድን ነው? እሱ ማድረግ የሚችለውን ነገር ሁሉ አደርጋለሁ አባቢ ትለዋለች ማለት ነው። ትሁት ለአባቢ ዳኒ እንዳያውቅ አድርጊ። ከዳኒ ጋር እንደሚያውቁ ዳኒ ጋር እንደምታወሩ አውቃለሁ። ግን ደግሞ ዳኒ እንደሚያውቅ አውቃለሁ። ግን ደግሞ ቲና እንድታውቅ አታድርጊ እንዳታውቅ አድርጊ አላት። እዛ ትሁት ደግሞ አባዬ እኔ እንኳን እሱ ካልነገራት እኔ እንዳታውቅ አድርጋለሁ ችግር የለውም አባዬ ትለዋለች ማለት ነው። ካልነገራት ግን እንዳይነግራት አድርጊ ትለዋለች ማለት ነው። ከዛ አባቢ ትሁት ደግሞ እሺ አባዬ ግን ካልነገራት ይሄን ነገር ይመጣል ትለዋለች ማለት ነው። መጡና ወዛከፉ ካሁን አፍጦ ካልቆየ። እስካሁን መምጣት ያቅተዋል ብለሽ ነው ይመጣል ይላታል ማለት ነው እሺ አባዬ የሚለውን እናደርጋለን ግን አባዬ ከዚህ በኋላ መጠንቀቅ ያለብን አይመስልህም ትለዋለች እዛ እኮ ነው የሚያናድደኝ ማወቅ ካለባቸውም እኛው ቀንና ፈቅደን ካልሆነ በስተቀር ማወቅ የለባቸውም ይላል አባቤ ልክ ነህ አባቤ እንዳይነግራት አደርጋለሁ ችግር የለውም ትለዋለች አመሰግናለሁ ትሁቴ ይላታል ኔ ትሑት አንደበት አባቤ

ትና ወንድም መሆናችንን ለምንድን ነው ያልነገርሽኝ እንዳልሆነን ማወቅሽን ለምንድን ነው ያልነገርሽኝ ትለዋለች እንዴ አሁን ነው እንዲያወቀው ትለዋለች ትሁት እንዴት ያስቻላችሁ እንዴት ይህን ነገር መፍጠር አደረጋችሁት ይላታል ማለት ነው ያው ከእናንተ ጋር ጠብ ከመፍጠር ብለን ነዋ እንጂማ ቆየን ካወቀ ትለዋለች ማለት ነው ትሁት ትሁት ምንም ነገር ወድጄ እንደማላደርግ ታውቂያለሽ ቢያንስ እንኳን አትነግርኝም ይላታል ማለት ነው ዳኒ ለትሁት ያውቃሉ ብዬ ብቻ ነው እንጂ ያልነገርኩህ ሌላውን በሙሉ ነግሬሃለሁ ትለዋለች አንተ ነህ ሊገባህ ያልቻለው ሚስቱ ባል እንደሆንክ እያወቀ ነበረ ስታንቀውና ስትይዘው እያወቀ ዝም ያለህ ትለውና ይነግራታ ትነግረዋለች ለዳኒ ትሁት ማለት ነው ቁድቁድ ወይኔ ቅሌት ይላል እሱ ደግሞ ከዛ ቅሌትማ በጣም ቅሌት ነው የሰራኸው ስራ እንዴ ሰውኑ ሚስት እንዴት ትይዝ እና በዛ ላይ ደግሞ ሚስቴን እንትን አልክ ብለህ እንዴት ታንቀዋለህ? እሱን ታዩ ይላታል። እና አሁንም እዚህ ነህ? ትለዋለች እያወቀ እንኳን እዚሁ ነው አይወጣም? እንዴ ልጁ አያፍርም? በዘና ስላሴ ረሰውን ለወረደ ነው። እንዳላወቀ ሁኜ ነገሮች ላስተካክል እዚሁ ሆናለሁ ይላታል ማለት ነው። አረ ያንተስ ልዩ ነው ትለዋለች እና ለቲናስ ነገርከ ትለዋለች አልነገርኳትም። ይላታል ለምን ትለዋለች እሷም፣ አይነት ነገር ከሰማች የባሰ ካወቀችማ፣ አይህን ነገር አስተካክላለሁ ብላ የባሰ ታበላሸዋለች። አንቺን ግን ታዝቤሻለሁ ይላታል። ራስህን ታዘብ። ስንት ጊዜ ብቻ ስንት ጊዜ ነው አንድ ቀን እንደሚታወቅ የነገርኩህ ትለዋለች ማለት ነው። እዚህ በኋላ እንኳን እንዳታስቢ፣ እዚህ በኋላ ብዙ ጊዜ ያልኖርን ትንሽ ጊዜ ነው ይላታል ማለት ነው። ዳኔ ተስፋ መቁረጥ ላይ ነው። ተስፋ መቁረጥ በጣም ይታይበታል። አዎ ክፋት የሰራ ሰው ተስፋ መቁረጥ ግድ ነው አለበትም፣ ተስፋ መቁረጥ አለበት ብዬ ነው የማስበው። ክፋት የሰራ ሰው መቼም መነሻ የለውም። አዎ ሁሌም እንደምልህ ኤደንን ብቻ ብታተርፍ ይሻልሃል እያለች ትመክረዋለች። ትሁት እሷን እኮ ቆይ ማግኘት አልቻሉም። ቆይ እንዴት ነው ማገኛት እሷን እንኮ ማግኘት አልቻልኩም። ወይኒ ዳኒ ምን ምን ቀን ነው ከዚህ ቤት የገባሁት ይላል ማለት ነው ዳኒ ተናዶ ተኝቶ እየተገላበጠ ያለ አባቢ ሾክክ ብሎ ሄዶ ሶፋው ላይ ቁጭ አለ ከዛ ደንግጦ ተነሳ አባቢ ምን ነው ተረጋጋ እንጂ ልጅ ዳንኤል ምን ነው አለው ልጅ አልከኝ አለው ልጅ ዳንኤል እንዲሰማኝ ነው ይለዋል አዎ እንዲሰማህ ነው አባዬ እኔ ደግ አይደለሁም ግን ደግሞ ክፉም አድርገህ እንዳታይ ይለዋል ማለት ነው የቀባጠርክ ነው ቆይ ለምን ደነገጥክ ይለዋል ማለት ነው አባቢ በጥያቄ ያፋትተዋል። አታስብ፣ ትንሽ ውለታ አለብኝ። የምን ውለታ? አንድ ቀን ሂሳብ ስናወራርድ እነግረሃለሁ ይለዋል። የምንወራርደው ሂሳብ አለ እንዴ? ይላል ዳኔ። አይመስልህም? ይመስለዋል፣ በደንብ ነው የሚመስለው። ለምንድን ነው የማይመስለው ይመስለዋል። አባቢ ይመስለዋል። ላ አባዬ ህይወቴ ላይ ልክ ያልሆነ ነገር ካደረግኩኝ ለፍቅር ስል ነው ይለዋል ማለት ነው። መልካም ይላል አባቢ ማለት ነው። ፍቅር ከሆነ መልካም ነው፣ ግን ለፍቅር ብለህ ፍቅርን ለማበላሸትህን አስብ ይለዋል ማለት ነው አባቢ። ምክር እየመከረው ነው አባቢ። መጀመሪያ የተበላሸ ነገር ካልሆነ እኔ አንድ ተራ ሰው አበላሸዋለሁ ብለህ ነው ይለዋል ነገሩ። ልክ ነህ ይላል አባቢ ለመበላሸት የተዘጋጀ ነው በትንሹ የሚበላሸው ይላል አባቢ ማለት ነው። ለዕዳኔ እየመከረው ነው ይሄ እንግዲህ ቢገባው በቃ አሻባዬ አላስጨንቅህ። ለማንኛውም ንፋስ ሊቀበል ይልና ይወጣል ማለት ነው። እንግዲህ ቤተሰቦችዬ ተቀጥለዋለሁ። በቀጣይ ድጋሚ ይዤላችሁ እስከምመጣ እዚህ ጋ አቆማለሁ እኔ ማለት ነው። ላይክም፣ ሸርም ሰብስክራይብም እያደረጋችሁ ቤተሰብ ሆኖኝ አበረታቱኝ፣ አትለፉኝ እያልኩኝ እኔ ከወዲሁ እሰነባበታችኋለሁ ማለት ነው። እንግዲህ እነጋሽ ጋሺ እና አባባ በዚህ መልኩ እያስደመሙን ነው።